ስምንተኛ ክፍል የከተማ አቀፍ ፈተናን በተመለከተ የ2017 ትምህርት ዘመን ዓመቱን በሙሉ ቅድመ ዝግጅት ሲደረግበት የቆየ ተማሪዎቻቸው በተለያየ ሞዳሊቲ መሰረታዊ የሚባሉትን ይዘቶች ለነሱ በማድረስ እንዲሁም ደግሞ ሌሎችን አስፈላጊ የሚባሉ ጉዳዮችን በማሟላት የቅድመ ዝግጅቱ ሁኔታ በጥሩ ሁኔታ ተጠናቋል። ሞዴል ፈተናዎች በሁለቱም ሴሚስተር የሰባተኛም የስምንተኛ ክፍልም ፈተና የትምህርት ይዘት ባካተተ መልኩ ተማሪዎቻችን ልምምድ ሲያደርጉ መቆየታቸው ይታወሳል። ዛሬ እንግዲህ ዛሬ እና ነገ የመልቀቂያ ፈተናው ይወስዳሉ ማለት ነው። እንግዲህ ዛሬ በአጠቃላይ 71966 ተማሪዎች በፈተናው ላይ ይቀመጣሉ ተብሎ ይታሰባል። በሀገር ውስጥ 194 ጣቢያዎች አሉ። ከሀገር ውጭ ደግሞ የኢትዮጵያ ኮሚኒቲዎች የሚያስተምሩባቸው ትምህርት ቤቶች የከተማ አስተዳደሩን ስርዓተ ትምህርት ተከትለው የሚያስተምሩ ሁለት ጣቢያዎች አሉ በሪያድ ና በጅዳ ይህንን አካቶ በዚህ ሰዓት ላይ በሁሉም ትምህርት ቤት ተጀምሯል ማለት ነው ስለዚህ በዚህ ሂደት አስፈላጊ የሆኑ ግብዓቶች ተሟልተዋል ፈታኝ ሱፐርቫይዘር ጣቢያ ኃላፊዎች በአግባቡ ተመልምለው ዲሲፕሊን የሆኑ ይህንን ስራ ሊያሳኩ የሚችሉ ትራክ ሪከርዳቸው በጣም ፖዚቲቭ የነበረና ለመማር ማስተማሩን ሲደግፉ የቆዩ ለፈተና ሂደቱ ደግሞ ውጤታማ ይሆናሉ ተብሎ የተለዩ ሰዎች በስነ ምግባር የታነጹ ፈታኝና ፈተና ጣቢያ ኃላፊዎች ተመልምለው ፈተናውን አስጀምረናል ማለት ነው። እንግዲህ በዚሁ አጋጣሚ ለተማሪዎቻችን እና ለወላጆች ላለፉት ስምንት አመት በላይ ሲለፉ ሲደክሙ የነበሩበት ለቀጣይ ትምህርት እርከን ደግሞ መዘጋጃም ስለሆነ መልካም ምኞት ልመኝላቸው እወዳለሁ። ለፉት ሁለት ሶስት አመታት እንዳያችሁት ማህበረሰቡም እንደሚገነዘበው ተማሪዎቻችን እንደሚያውቁት አስራ ሁለተኛ ክፍል ፈተና ላይ የገጠመን የውጤት እጦት ተማሪዎቻችን ሲወርድ ሲዋረድ የመጣ በኩረጃ ማመን እና ከራስ አቅም ይልቅ የሌላን የጓደኛ አእምሮና እውቀት የመመኘት ፍላጎት ከታችኛው ትምህርት እርከን ድረስ ተጀምሮ መሰራት አለበት ብለን በትኩረት ስንሰራ ቆይተናል። ያ ብቻ ሳይሆን ለላይኛው ትምህርት ውጤት ማማር ታች የሚሰራው ስራ በጣም ፍሬው የሚታየው በላይኛው ትምህርት እርከን ላይ ስለሆነ ስድስተኛና ስምንተኛ ክፍል ጠንከር ባለመልኩ ፈተናዎችን እየፈተነን፣ ፈተና ብቻ አይደለም። ካስታወሳችሁ ባለፉት አመታት በተለይ ከ2016 ትምህርት ዘመን ጀምረን ማለፊያ ወደ ዘጠነኛ ክፍል ለማለፍ ሀምሳ እና ከዛ በላይ ካመጣ ብቻ ነው የሚያልፈው። ይሄ በታሪክ ተደርጎ አይታወቅም። ስድስተኛ ክፍልም በተመሳሳይ ነው። ወደ ሰባት ለማለፍ ሀምሳ ና ከዛ በላይ ካመጣ ብቻ ነበር የሚያልፈው። ስለዚህ አንደኛ ጠንከራ ያሉ ተማሪዎችን እውቀትና ክህሎት ያላቸውን በቂ ዝግጅት ያደረጉ ተማሪዎችን ወደ ቀጣይ እርከን ማሳለፍ ሂደት ውስጥ ያስገብተናል። ይሄ ሄዶ ሄዶ ድምር ውጤቱ አስራ ሁለተኛ ክፍል ላይ የሚኖረን ውጤትን በማሻሻል ሂደት ውስጥ የተሻለ ሪከርድ እንድናደርግ ያመጣልናል ማለት ነው። ይሄ ትልቅ አቅም ፈጥሯል በትምህርት ሴክተር ውስጥ። ከዛ በላይ ግን ፈተናውን ማጠንከር፣ ማለፊያ ነጥቡን ማሳደግ ብቻ ሳይሆን የእነሱ ስነ ልቦና ማሳደግ፣ በራስ የመተማመን አቅማቸው እንዲያድግ፣ በራስ መልፋት በራስ አቅም ብቻ መስራትን እንዲያውቁ እንዲረዱ፣ በዛ ላይ ብቻ ትኩረት አድርገው እንዲሰሩ ማድረግ ያስፈልጋል ተብሎ በስነ ምግባር ትምህርት በክበባት ውስጥ ይህንን አስጸያፊ ነገር ከትምህርት ስርዓታችን ውስጥ ነቅሎ ማውጣት ያስፈልጋል ተብለን እንደ ሀገርም ተግባብተናል። ይህንን በከተማ ደረጃ በተግባባ ነው መሰረት ትኩረት ተሰርቶ ተሰርቷል። ከጊዜ ወደ ጊዜ እየቀነሰ፣ በተለይ ታችኛው እርከን ላይ በራሱ ላይ የሚተማመን ትውልድ እየፈጠርን ነው። እሱ እያደገ ሲመጣ ነው ድምር ውጤቱ እንደ ሀገር ትልቅ የሚሆነውና ይህንን እያደረግን እንገኛለን።